በዛሬው ታሪክ የምንመለከተው ግለሰብ የወሰነው ውሳኔ ልክ ባይሆን ኖሮ አሁንም እናቃት ዓለም አትፈጠርም ነበር። በቀላሉ እሱ የወሰናት ውሳኔ ምድርን አድኗል ማለት እንችላለን። ያለምንም ጠረጠረም ቪዲዮ እንደሚመቻችሁ ስለማልጠራጠር ላይክ በማድረግና እስከ ፍጻሜም ድረስ ከኔ ጋር ቆዩ። አሶነ ለቤተሰቦ አልፎም ተርፎ እንግዳ ሲመጣባችሁ እንድታስተናግዷቸው ተመቻችቶ የተሰራ ባለሶስት መኝታ ጠዋት ስትነሱ ደግሞ ማንም ባዝሩም ያዘብኛል ያዘብኝ ብላችሁ እንዳትጨነቁ ተብሎ ባለ ሁለት ባዝሩም ስፋት ካሳሰባችሁ በመሀል አዲስ አበባ ላይ ባለ መቶ 25 ካሪ ይዘንላችሁ ቀርበናል። የሁላችን ሪል ስቴት ከቦታ አኳያ አንጻር ለመሀል ከተማ ፒያሳ በ3 ኪሎ ሜትር ብቻ ርቀትና ቃለ መሸመትም ከመርካቶ በተመሳሳይ 3 ኪሎ ሜትር ብቻ ርቀት ላይ ባረፈው አፓርትመንት ቤት ይኑራችሁ እያለ የእናንተን ፍላጎት ለማሟላት መጥቷል። ድራሻችን ከፒያሳ መድኃኒ ዓለም ትምህርት ቤት ባለው መንገድ ላይ ወረዳ ስምንት ተብሎ በተለምዶ በሚጠራው አካባቢ ሲሆን ለበለጠ መረጃ በ0957 55 48 45 ላይ ይደውሉልን። ጊዜው እንደ ፈረንጆቹ አቆጣጠር ሴፕቴምበር 26 1983 ነበር። በደቡባዊ ሞስኮ ከተማ ቀኑ በምሽት ተተክቷል። በአንድ ጫካ ውስጥም ሰዎችን የያዘ ሚኒባስ እየተጓዘ ይገኛል። ያ ሚኒባስ ውስጥ በራሻ ሀገር ውስጥ እንደ ኮሎኔልነት እያገለገለ የሚገኝ ስታኒስላቭ ፔትሮቭ መኪና ውስጥ ይገኛል። ይሄ ሰውዬ በዚህ ጨለማና በዚህ ጫካ ውስጥ ምን እያደረገ ነው ብላችሁ ጥያቄ ከተፈጠረባችሁ ሶቪየት ዩኒየን በጊዜው ኒውክሌራቸውን የሚቆጣጠሩበት ጣቢያ ከተወሰኑ ባለስልጣን ወገኖችና ከጀነራሎች በስተቀር የማያውቁት ቦታ ነው የሚገኘው። እሱም ቢሆን ያን ሌሊት ላይ የሌላን ሰው ስራ ባለመመቻቸት ምክንያት ተክቶ ለመግባት ነው እየሄደ ያለው። እዛም ገብቶ ስራውን እየሰራ ይገኛል ከምሽቱ ስድስት ሰዓት ከሩብ ላይ ግን የሚሰሩበት ጣቢያ ውስጥ የማስጠንቀቂያና የማንቂያ ደውል መደወል ይጀምራል። ይህም የሆነበት ምክንያት ኮስሞስ 1382 የተሰኘ የሶቪየት ሳተላይት በራዳሪ ውስጥ የሆነ ነገር ተመልክቻለሁ፣ የተመለከትኩትም ነገር የሚያስፈራ ነገር ነው እያለ እዛ ድብቅ ጣቢያ ውስጥ መልዕክቱን እየላክ ይገኛል። እነ ፔትሮቭም ቢሆን ይህንን ነገር ሲመለከቱ ማመን ይከብዳቸዋል። ምክንያቱም ሳተላይቱ እየነገራቸው ያለው ነገር ከአሜሪካ በኩል የኒውክሌር ሚሳኤል ወደ ራሻ እየተለቀቀ ነው የሚል ነበር። መልእክቱም ሲናገር አደጋዊ ማስከተል አቅሙ እጅጉኑ ከፍተኛ ነው በማለትም ይነግራቸዋል። በቀዝቃዛው ጦርነት ዘመን የሶቪየት ዩኒየን ወታደሮች እንዳለ የሚያውቁት አንድ ህግ አለ። እሱም አንድ ሚሳኤል ወደ ሶቪየት ዩኒየን ከተለቀቀ ያለምንም ማመንታት አጸፋዊ መልስ መመለስ እንዳለባቸው ያውቃሉ። በአሁኑ ሰዓት ላይም ውሳኔውን የመ ወሰን ግዴታ ያለበት ጀነራሉ ስታኒስላቭ ፔትሮቭ ነው። በዛ ጣቢያ ውስጥ ሰማንያ ሰራተኞች የፔትሮቭን ውሳኔ እየተጠባበቁ ይገኛሉ። ያላቸውን ብቸኛ ስራ ከጠላት ሊወረወር የሚችል የኒውክሌር ሚሳይል ካለ እሱን ተከታትሎ አጻፋዊ መልስ እንዲመልሱ ብቻ ነው። ለደቂቃዎች ሁሉም በጸጥታ ተውጠዋል። ፔትሮቭን ቢሆን እየተመለከተ ያለው ነገር ምንም ስላልጣመው ሲስተሙን እንደ አዲስ መመልከት ይጀምራል። እዛ ላይም ቢሆን ምንም አይነት ስህተት ያለ አይመስልም። ይህንንም እንዲያስብ ያደረገው አሜሪካ አንድ ሚሳይል ብቻ ነው የወረወረችው። በሱ አእምሮ ደግሞ አሜሪካ በሺዎች የሚቆጠሩ የኒውክሊየር ሚሳይሎች አሏት። እንዴት እኛም ማጥቃት ከፈለጉ አንድ ሚሳይል ብቻ ይወረውራሉ? የሚል ጥያቄዎች ጭንቅላቱ ላይ እየተፈጠሩ ይገኛሉ። የሶቪየት ጫካ ውስጥ ከሚገኙ ጣቢያ ውጪ ዓለም ምን እየተፈጠረ እንደሆነ እንኳን አያውቅም። በአጠቃላይ እንደ ዓለም ግን ካሁን ካሁን ሦስተኛው ዓለም ጦርነት ይነሳል ብሎ ሁሉም ስጋት ውስጥ ነው ያለው። ከ1977 ጀምሮ ሶቪየት ዩኒየን መካከለኛ መጠን ያለው ሚሳኤሎችን በዩክሬንና በቤላሩስ ላይ ተለቅ ነበር። ኔቶ በበኩሉ ዓይኗን ስትመለከት ዩሮፕ ላይ የተለያዩ የሚሳኤል ጣቢያዎችን በማዘጋጀት ችግር ከተፈጠረ ሶቪየት ዩኒየንን ለመምታትም ዝግጅቷን አጠናቀ ጨርሳለች። በአጭሩ ሁሉም ነገር ጦርነት ይፈጠራል ብለው እያመላከቱ ነው። በማርች 1983 የአሜሪካው ፕሬዝዳንት ሮናልድ ሬጋን ሶቪየት ዩኒየንን ክፉና መጥፎ ግዛት ብሎ አውጇታል። ነገራቸውም በዲፕሎማሲ ሊፈታ አልቻለም። በአጭሩ ዓለም ላይ የኒውክለር ጦርነት ይነሳል ተብሎ እየተጠበቀ ይገኛል። ፔትሮቭና ሰማኒዎቹ ሰዎችም ቢሆኑ ይህን በሚያዩበት ጊዜ ሦስተኛው ዓለም ጦርነት በቃ ዛሬ ይጀምራል እያሉ ሐሳብ ውስጥ ገብተዋል። በዚሁ ለሐሳብ ውስጥ እያሉም። ሁለተኛው፣ ሶስተኛው፣ አራተኛው እና አምስተኛው ሚሳኤሎች ሳተላይቱ ወደ ሶቪየት ዩኒየን ተወርወሯል ብሎ መልእክት ይነግራቸዋል። ከሱም አልፎ ወንጨፍ ብቻ ሳይሆን ጥቃት እየደረሰብን ነው እያለም ሳተላይቱ ለፔትሮቭ እና ለሰማኒዎቹ ሰዎች ይናገራል። ፔትሮቭ አሁን መልእክት የሚልክላቸውን ሲስተም ከላይ እስከታች አውቀዋል። እሱም ብቻ ሳይሆን ሲስተሙንም ከገንቢዎቹ ጋር አብሮ የሰሩ እሱ ነው። ምንም ቢሆን ግን የሚላከው መልእክት ሊዋጠለት አልቻለም። የሆነ ችግርም አለ እንዲህ ሊሆን አይችልም እያለ ከራሱ ጋር ጥል ውስጥ ገብቷል። በአጭሩ የፈለገ ልምምድና ስልጠና ቢያደርግም አሁን ያለበትን ችግር ሊፈታለት አልቻለም። ሳተላይቱን ተቀብሎ ከሱ በላይ ላሉ አመራሮች ቢናገር፣ ሶቪየቶችም አጸፋ መመለሳቸውን ይጀምራሉ። በደቂቃዎችም ሚሊዮኖች መሞታቸው አይቀርም። ሪፖርት ሳያደርግ ደግሞ እውነትም አሜሪካ ኒውክሌሯን ከለቀቀችባቸው፣ ሙሉ በሙሉ ተጠያቂነቱን እሱን የሚወስደው በዚህ ሁኔታ እያለም 17 ደቂቃዎች ያልፋሉ። እነዚህ አስራ ሰባት ደቂቃዎች ናቸው ዓለምን አሁን ላይ እንድናውቃት ያደረጉን። ፔትሮቭም ማንም አይጠብቀውን ውሳኔ ይወስናል። ውሳኔውም የነበረው የተሳሳተ መልእክት ነው ሳተላይቱ የላከልን በማለት ይናገራል። እዛም የሚገኙትም ሰዎች እንዳለ ግራ ተጋብተዋል። ብቸኛው ያላቸው አማራጭም በራዳራቸው ላይ ሚሳኤል መጠበቅ ብቻ ነው። እንደ እድልም ሆኖ ምንም አይነት ነገር አልተፈጠረም። የትም ቦታም ፍንዳታ አልተከሰተም። እውነትም ፔትሮቭ እንደተናገረው የተሳሳተ አላርም ነበር። ከጊዜያቶች በኋላ ተመራማሪዎች ያ ችግር ለምን እንደተፈጠረ ይደርሱበታል። ችግሩም የፀሐይ ማብራት ከከፍታ ሆኖ ሳተላይቱን ሲመታው ሳተላይቱ በተሳሳተ መንገድ አንብቦት ነው የኒውክሌየር ሚሳኤል ጥቃት እያለ ለእነ ፔትሮቭ የተሳሳተ መልእክት ሲልክ የነበረው። ይህ ማለት ፔትሮቭ የኒውክሊየር ጦርነትን ሊታደግ ችሏል። ነገር ግን እንደዛም ቢሆን በሃገሩ ላይ የጀግና አቀባበል ወይም ደግሞ ሽልማት አልተበረከተለትም። በተቃራኒው ፕሮቶኮሉን አልተከተልክም በማለት ከስልጣኑ እንዲነሳ ይደረጋል። ተቀረውንም ህይወቱን ጡረታ እስከሚወጣ ድረስ ጥናትና ምርምር ውስጥ ተቀጥሮ መስራት ይጀምራል። ከሁሉም በላይ የሚገርመው ደግሞ ለቤተሰቦቹም ቢሆን ምን እንደተፈጠረ አልነገራቸውም ነበር። የዚህም ሚስጥር ሊወጣ የቻለው የሶቪየት ዩኒየን መውደቅን ተከትሎ ሲሆን ዓለም ነው ያኔ ሚስጥሩን ሊያውቅ የቻለው። የዓለም ህዝብም ይህንን ከሰማ በኋላ እንደ ጀግና መወደስ ይጀምራል። ነገር ግን ይሄ የታወቀለት እርጅና በተጫጫነው ጊዜ ነበር። በ2017ም ከዚህ ዓለም በሞት ይለያል። ዓለምም ቢሆን ፔትሮቭ የወሰነው ውሳኔ ምን ያህል ትልቅ አደጋ እንደታደገ ሁሉም ህዝብ የተረዳው። አሁንም ቢሆን ይሄ ታሪክ ከተፈጠረ ከ40 ዓመታቶች በኋላ የኒውክለር ጦርነት የሰው ልጅ ትልቁ አደጋ እንደሆነ ቀጥሏል። በአጭሩ ይሄ ታሪክ የሚያስረዳን አንድ ግለሰብ ዓለምን ማዳን ይችላል፣ አንድ ግለሰብም ዓለም ላይ ለውጥ ማምጣትም ይችላል። ስታኒስላቭ ፔትሮቭ ይህንን ውሳኔ ሲወስን ጀግና ለመባል አልነበረም ያደረገው። ነገር ግን ሁኔታውን በሚመለከትበት ጊዜ በተረጋጋ መንፈስና ነገሩን በጥልቀት በመረዳት ትልቅ አደጋን መታደግ ችሏል። በ1983 ላይም ለ17 ደቂቃዎች ዝም ብሎ መቀመጡና ይህንን ውሳኔ በመወሰኑ መላው ዓለም እድለኛ ነበር። ውድ የቻናል የቤተሰቦች የዛሬው ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በተረፈ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።